አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም። ህዳር 24 በዚች ቀን በእግዚአብሔር ዙፋን ዙሪያ የሚኖሩ የ24ቱ ካህናተ ሰማይ የበዓላቸው መታሰቢያ ነው። እሊህም ስጋ የሌላቸው ረቂቃን፣ የእውነት ካህናት የሆኑ ከቅዱሳን ሁሉ በላይ የሆኑና ከሰማይ ሰራዊት ሁሉ ከፍ ከፍ ያሉ ናቸው። እነርሱም ለእግዚአብሔር ቀራቢዎች በመሆን ለሰው ወገን የሚማልዱ ከእጃቸው ውስጥ ካለ ማይጠንት ጋር እንደ ዕጣን የቅዱሳንን ጸሎት የሚያቀርቡ ናቸው። ያለ እነርሱም አቅራቢነት ጽድቅና ምጽዋት ወደ እግዚአብሔር አይቀርብም። ወንጌላዊ ቅዱስ ዮሐንስ በራእዩ እንዲህ ብሎ እንደተናገረ በዙፋኑ ዙሪያ ሃያ አራት መንበሮች አሉ። በእነዚያ መንበሮች ላይም ሀያ አራት አለቆች ተቀምጠዋል። ነጭ ልብስ ለብሰዋል፣ በራሳቸውም ላይ የወርቅ አክሊል አለ። ሁለተኛም እንዲህ አለ። ሌላም መልአክ መጥቶ በመሰዊያው ፊት ቆሞ የወርቅ ጽንሀ ይዟል። በመንበሩ ፊት ባለ በወርቁ መሰዊያ ላይም የቅዱሳንን ሁሉ ጸሎት ያሳርግ ዘንድ ብዙ ዕጣንን ሰጡት። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር በዚያ መልአክ እጅ ወደ እግዚአብሔር ፊት አድረገ። የነበረ የሚኖር የአማልክት አምላክ እግዚአብሔር ቅዱስ ቅዱስ ቅዱስ ነው እያሉ ማዕልትና በሌሊት እረፍት የላቸውም። እሊህም እንስሶቹ ለዘላለሙ ህያው ለሚሆን በዙፋኑ ላይ ለተቀመጠ ለሱ እንዲህ እያሉ ክብር ምስጋና አቀረቡ። እሊ ሀያ አራቱ አለቆች አክሊላቸውን በዙፋናቸው ፊት አወርደው ለዘላለሙ ህያው ለሚሆን በዙፋኑ ላይ ለተቀመጠ ለርሱ ሰገዱለት። አክሊላቸውንም ወደ ዙፋኑ ፊት ወስደው፣ አቤቱ ፈጣሪያችን፣ ኃይልና ምስጋና ክብር ለአንተ ይገባል ይሉታል። አንተ ሁሉም ፈጥረሃል የተፈጠረውም ሁሉ በአንተ ፈቃድ ይኖራልና። እነርሱ በእግዚአብሔር ዘንድ በማለሟልነት እጅግ የቀረቡ መሆናቸውና ስለ ሁላችን የአዳም ልጆች ስለሚለምኑና ስለሚማልዱ ከብሉይና ከሐዲስ የከበሩ መጽሕፍት ምስክር ሆነዋል። ስለዚህም የበዓላቸው መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነታቸው ይማረን። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህ ችለት የሚከበሩ ሌሎች የቅዱሳን በዓላት፣ ሁለተኛ ቅዱስ ቶማስ ቅዱስ ሐጽቂር ሰማዕት በሰማዕትነት የሞተበት። ለሶስተኛ አርባ ስምንት ሰማዕታት ማህበሩ። አራተኛ በዮሴፍ ዘሀገረ ጻና። አምስተኛ ቅዱስ ዲዮስቆሮስ ጥዑመ ዜና መታሰቢያው። ስድስተኛ ቅዱስ ኪርያቅ ሰማዕት መታሰቢያ። ወርሃዊ በዓላት፦ አንደኛ ቅዱስ አቡነ ተክለ ሃይማኖት መምህረ ትሩፋት። ሁለተኛ ቅዱስ ቶማስ ዘመርአስ። ሶስተኛ አቡነ ዮሐንስ ጻድቅ ዘክብራን አራተኛ ቅዱስ አጋቢጦስ ጻድቅ ኢጲስቆጶስ፣ አምስተኛ ቅዱስ አብላሪዮስ ታላቁ፣ ስድስተኛ ቅዱስ አባ ሙሴ ጸሊም ኢትዮጵያዊ፣ ሰባተኛ ቅድስት ክርስቶስ ሰምራ። የቅዱሳን የሰማዕታት በረከታቸው ረድኤታቸው የአምላካችን የኢየሱስ ክርስቶስ ምሕረት ይቅርታ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር ይቆየን።